ምክንያቱም እዚህ ጋር የማናቃቸው ሰዎች መጥተው እንዲያረጉን ሲሉ ይህን ሁሉ ነገር እየተናገርን ሌላ ሰው ሲሆን ዝም የምንልበት ምክንያት አንኖ ስንናገር ደግሞ ገብቷል። ለምን የሚባል ነገር መጣ። ለምን ለምንድነው እኛን የምትጠሩ? ለምንድነው እንደዚህ የምትለም? በተደጋጋሚ ሰው ኬስ ሲያመጣ ብዝም ልትል አትችልም። እኔ አሁን ይቺ ልጅ ስትመጣ ማርያምን ነው ምለ እኔ ለማንሁ ለማንሁን አላውቅም። መጨረሻ ላይ ነው። ብዙዬ ኪያ ናውሪ ስትለኝ ማናት ኪያ ደግሞ ደሞ ብያልኩት። እኔ ደሞ አፌ ዝም አይልም። አንድ ጥያቄ ልጠይቀህ ታሜ፣ ቆይ ጥያቄ። አሁን ለምሳሌ ኪያ ዘጠኝ ወር ሙሉ አሰራልሻለሁ እያለ ለምን ዝም ይላታል? ይቺ ልጅ ወደ ሚዲያ እንደምትመጣ አታውቅም? ሚዲያ አስወር አሁን እኮ ታሜ፣ ከ100% 95%ቱ ትክክለኛ ፍትህ እያገኛለው ሚዲያ ላይ ነው። በቃ ስለዚህ ሚዲያ ላይ እንደሚወጣ ካወቀ ያስተካክሉ እኔ ችግር ካለ ገብቷል ሚዲያ እንደሚወጣ ስለማቅ አስተካክላለሁ። ሰው ታፍኖ መኖር አይፈልግም። ከዚህ በኋላ ሰው ከዚህ በኋላ የሚያባብል ጊዜ አይኖርም። እንደበፊቱ ሰው እንደበፊቱ በፊቱ ሸውደው የምትኖርበት ጊዜ አይኖርም ከዚህ በኋላ ምክንያቱም በቃ ሀቁን እያገኘ ነው። ተንፍሶ እየወጣለን ነው። ለሀቅ የሚቆም ደግሞ በጣም ብዙ ሰው አለ። መወደድ ቋንቋ ነው። እነሱ ምህቶቻችን ናቸው። ሰንበዲ ምህታችን ነው ወንድሞቻችን ናቸው። ስለዚህ ገባ እዚህ ጋር ደግሞ ፌር ሆነህ ነው መናገር ያለብህ፣ መስጠት ያለብህ ግን፣ እንደዛ አይነት ነገር ስትናገር ደግሞ ገባህ። በቃ አንዳንድ ጊዜ ገብቷል ይሁን ወይ ደግሞ እኔ እኔ ማንም ቢወደኝ ማንም ቢጠላኝ አያስጨንቀኝም። ግን በቃ ወዳጆቼን እያጣሁ ነው ብዬ በራሴ ይሰማኛል። ምክንያቱም ለምን እንደሆን ታውቃለህ? ይህንን ነገር እኔ ሳደርግ ለህሊና ይስል ነው የማደርገው። እንግዲህ አስብ ዘጠኝ ወር ሙሉ ለምን አስቀመጣል ልጅቷል ዘጠኝ ወር ከዛን አልፎ ተርፎ ደግሞ ቀራማ አልከፍልም ይላል። ኖራ ሊከፍል ነው ቀራማ። ይቺ ልጅ አሁን ታማለች፣ ችግር ቢደርስባት ማን ያስቀመጣት ታሜ? ሌላ ሰው ቢሆን ዝም ልንለው ነው? ንገረኝ። በቀደም አንተ በቀደም ሙኒት በቀደም አሁን ዛሬ ራሱ ስለሆነች ልጅ ስትጨቃጨቅ ሰምቻለሁ። ዘጠኝ ወር ሙሉ ካስቀመጠ በኋላ ከነ ጭራሹ እኔ ሶልቫ አረግላታለሁ ምናምን ይላል። ከነ ጭራሹ ስታተስ ተሰብቶላታል፣ ሌላ ሰውን ትስላል። ይህ የእሷ ችግር አይደለም። ችግሩ የራሱ እንጂ የእሷ ችግር አይደለም። ግን እዚህ ጋር ኪያ ምናልባት ብዙ ነገር ሊያጋጥምህ ይችላል። ግን ዞሮ ዞሮ ይሄ ማለት አያግድህም። የሰው ሀቅ ማለት አንተ ጋር ለማስቀመጥ የማትችልበት ነገር ካለ ይቅርታ እህቲ ወይም ወንድሞቼ፣ ስለማልችል እንዲህ እንዲህ ከምትገቡ እንዲህ እንዲህ ችግር ውስጥ ከምትሆኑ፣ ይቅርታ ሌላ ቦታ ሄዱና በቃ ጀምሩ። ግን ዘጠኝ ወር ሳሪ እንዳለች ዘጠኝ ወር ቁጭ ብለህ ማለት ይሄ ያንተ ስጠት ነው። ስጠትህን ደግሞ ግዴታ መቻልም አለብህ። ሰው ገደል ስናስገባ ገባ፣ ከዛም በኋላ ይቅርታ አፎ በሉ ይሄ ይከብዳል። አንተ ወራሰ ማለት ለራስህ እንኳን ማትቀበሉ ነው። ወንድሜ ሙምክን የሆነ ነገሮች አጋጥሞ ይሁን ይችላል ግን የሰው ሀቅ ደግሞ ይሄን ነገር ሊገድበ አይችልም። የራስህን ችግር ከሆነ መሲን ሳባት መሲ ብርጅስቱን ስለዚህ ያጣው ባይመለስልሽ ያኔ ቪዛሽን ሲቲዌሽኑ በሙሉ ማለት ይስተካከልልሻል። ኢንሻላህ አታስቢ። ታሚ አንዴ ሳሪ ኮመንት ላይ ለሚያቀረሹት መልስ ልሰጥ ነው የመጣሁት። መሲ ለምን ወጣሽ፣ መሲ ለምን ወጣሽ፣ አይናችሁ ጣሽ። ደግሜ ነው የምነግራችሁ። በቀደም ለታ በተፈጠረው ነገር እኔ ነበር ስትረግጡ የነበራችሁት። ኦኬ፣ ጁጁ ቤት ተከፍቶ ኪያ፣ እኔ ነበር ከስር ስትረግጡኝ የነበራችሁት። ስለዚህ አያገባኝም፣ አያገባኝም። ደግሜ ልንገራችሁ፣ በኪያ ጉዳይ ለሚመጣው ነገር አያገባኝም፣ አያገባኝም። አሁንም ልድገምላችሁ፣ አያገባኝም። ኦኬ ታንቃችሁ ሙቱ። አያገባኝም። አይደለም እኔ ሳሪም አያገባትም? በቀደም ወደ ሃይማኖት ወስዳችሁት ምን እንዳላችሁ ስለማውቅ አያገባኝም። በደንብ ነጠላችሁን ዘቅዝቃችሁ ቡና እያፈላችሁ አልቅሱ፣ አልቅሱ፣ እግር ብሉ። አያገባኝም በኪያ ጉዳይ፣ በክስ ስለሚመጣበት ጉዳይ አያገባኝም። ከኪያ ጋር ምን ደረጃ እንደተደራረስኩኝ ሳሪም ታሜም እነ ሙኒትም ሁሉም ያውቃሉ። አይ አገባኝም። ዝም በይ የምትይው ዝም ብቃሚ። ለሀጫው አንድ ጊዜ አይደለም። እኔ ልንገርህ፣ እኔ ኤፍራትም ውስጥ ልንገርህ፣ ለአንድና ለመጨረሻ ጊዜ ልናገርህ። በጣም ነው የምወደው፣ በጣም ነው ነው የማከብረው፣ በጣም ወንድሜ ነው፣ በጣም ጓደኛዬ ነው። ግን ልንገርህ፣ ከዚህ ነገር ውስጥ እንዲወጣ በጣም ደጋግሜ ለምኜዋለሁ። በጣም ደጋግሜ ልንገርህ እኔ ማርያምን መሲ እኔ ሙኒት ጁዬ አርገን ጁዬ ቦቱም አድርጌ ኪዩ ከዚህ ነገር ውጣ ውጣ ውጣ ብዬ ፍራት እንደው ይሄ ጨለማ ይንጋ ሊነግር ይዋለሁ የሱ የሚመጣ ነገር ልንገር እንዳጥንቴ ነው የሚያመኝ። ማርያምን ታሜ እንዳጥንቴ ነው የሚያመኝ ኪያ ሲባል በጣም ነው የምደነግጠው። ምክንያቱም ከዚህ ነገር ቢወጣና ነገሮችን ሁሉ ቢያረግ ደስተኛ ነው። ግን እሱ መውጣት አይችልም። አንደኛ ይልታሜ የማይሆንልህ ነገር ከሆነ መጥተህ ወደ ውጭ ተነጋግረ መጨረስ ነው። አንድ አንድ የማይሆንልህ ከሆነ የሚሆንልህ ከሆነ ደግሞ የጀመርከውን ነገር ቤዛ ሲዘ መሰረት አሲዘ፣ ለምትጠየቀው ጥያቄ ኢምፖርታንት የሆኑ መልሶች መስጠትና መስጠት ብቻ ነው። በቃ አለቀ። ከዛ ውጭ ግን እኔ ሙኒትም ትላለች፣ ሁሉም ሰው ይላል። እናት የሆነች፣ አባት የሆነ፣ ባል የሆነ፣ ዘመድ የሆነ፣ ዋቴቨር። አይ ዶንት ኬር አባውት። እዚህ ጋር ለሚመጣው ነገር መልስ መስጠት ግዴታዬ ነው ታሜ። ምክንያቱም አንድ ሰው መወለድ ቋንቋ ነው። እኔ እዚህ ጋር እረዳለው ብዬ እስከመጣው ድረስ ሁላቸው መሲ። ብርጅስቶን ስልክ ያበላሸች ጊዜ ከማንም በላይ እኔ ነኝ ያረገጥኳት፣ ከማንም በላይ እየተናገርኩት እኔ ነኝ። ምክንያቱም በቃ እህቴ ጓደኛዬ ስለሆነች ሳይሆን በምንኛውም ኬስ ሙኒት ጋር ተጣልቻለሁ፣ እጣላለሁ፣ በሚሊዮን ጊዜ እጣላለሁ። ግን ወንድምነ ቤተሰብነ ሌላ ነው። እዚህ ጋር ደግሞ ሌላ ነው። ስለዚህ እኛ እንደዚህ አይነት ነገር እንዳይደረግ ተው ብየዋለሁ ደጋግሜ። ከዚህ በኋላ ለሚመጣው ነገር አያሳስበኝም። እማንም ቤት እየሄዳችሁ ኪያ ብትሉ አያገባኝም። እኔም ቤት እኔ ከኪያ ጋር እስከ መዘጋጋት እስከ ብሎክ ድረስ ተደራርሻለሁኝ በዚህ ጉዳይ ማለት ነው። ታሜም ታውቃለህ በጣም በብዙ ነገር፣ እኔም ልክ ሳሪ ከዚህ ነገር እንዲሁ። ከዛ ምን ይልሃል መሰለክ፣ ኪያና እንደዛ አይነት ልጆች መጥቷል ሲል ምን አገባችሁ እናንተ ምናም ብሎ የሚጮሆኛ ላይ ነው። ከዛ በኋላ እርግፍ አድርጌ ተውኩ። ለምሳሌ ዛሬ ሮቤል ባለማተቡን፣ የዛሬ አስራ አምስት ቀን ብሬ ሰጠችው ልጃለች። ሮቤል ባለማተቡ እንግዲህ አስበው የዛሬ 15 ቀን ብር ሰጥታው ዛሬ ልትከስ መጣች። ዝም ብቃሙ ነው የምላችሁ። እኔ አልሰማችሁም፣ አይመለከተኝም። በኪያ በሮቤል ባተቦም አይመለከተኝም። ከኪያ ጓጓደኛ ማቾች ነን፣ ፎሎወሮች ነን፣ ምናምን መብቴ ነው። እሱ ኪያ ለሚያጠፋው ነገር ግን አይመለከተኝም። ተናግሬያለሁም፣ አይመለከተኝም፣ አይመለከተኝም እዚህ ጋር ሌባ ምናምን የምትጽፉ ከታች ማለት ሌባ ምናምን ምናምን ሌባ ማለት ካላወቃችሁ፣ ሌባ እንደዚህ አይደለም። ሌባ ማለት ወስዶ ይቅዳል ማለት ነው፣ ይጠፋል። ሌባ ምናምን አትጻፉ ጎልኪ። ታሜ እኔን እንዳይናገረኝ እንደዚህ ብላለች አክስቴ ብሎ እንዳይናገረኝ፣ እንዳንጣላ። እኔ ምንም አላልኩም። ምን አይመለከተኝም፣ አያገባኝም። እኔ ነግር ያለሁ እኔ እንዳያነሳ ነግር ያለ። አንዳንዴ ግን እዚህ ቲክታክ ላይ ያላችሁ ኮመንታተሮች ጭምር ማለት ነው፣ የቀጠራችሁ ያህል ነው እንደ የሚሰማችሁ ግዴታ ነው። እውነት ነው መስ እኔ ምንም አላልኩ ምንም አልተናገርኩም። እኔ ጋር ነገር እንዳይመጣብኝ ይነግርናል። በኋላ ሰምተሻል። ሁሌ እዚህ መጥቼ ስንደቀደቅ የከፈልሽኝ ነው እንዴ? ሚያ ማርያም ለኔ ወንድም ነው። አቀሽቱት። እኔ በጣም ነው ይህን ነገሩን አስተካክሉ። እንደ እንደዚህ በቃ ስሙ የማይነሳበት ነገር ቢኖር በጣም ደስተኛ ግን አይ አርመውም በቃ ያስጠቃል ያስጠቃኛል እንጂ መቤቴን ለምልሽ እኔ በጣም ነው የምወደው መቤቴን በጣም ነው የምወደው አረጋሽ ትምህርት በነገራችን ላይ ልንገራችሁ ኪያ እንደ ጥፋቱም ልክ ደግሞ ስንት ልጆች ሰብስቦ ቤቱ በነፃ የሚያኖር ልጅ ነው እናጋለሁ አንድ ጥፋት ተገኘ ብላችሁ ደግሞ ሰውን አትውቀጡ ኦኬ መልካምነቱንም ደግሞ አንሱ ጎን ለጎን ዝም በል ሲባል እንደዚህ አይነት ነገር አታድርግ እንኳን ስለው መች ይሰማኛል ምን አለ እኔ ማርያምን ገባችሁ አንድ ሰው መውቀት ጻድቅ ጻድቅ የምትጫወቱ አላችሁ ጠብቁ እኔ ቤት ያሉ እኮ አንቺ ቤት ጠብቁ እዚህ ጋር ያላችሁ ኮሜንታተሮች ጥዋት ያገናኛል በሳሪ ቤት ቃል የውሃ ጠጭ ይላሉ ውሃ ጠጣን መሪንዳ ጠጣን እያቃጠላችሁ ምንም ከሰውነታችን አይዋሃድም ታሜ ምንድነው የሚለው ያው እሱ ራሱ ማለት እኔ ደንግጫለሁ ማለት አሁን የላክልኝ ሳየው ነው የደነገጥኩኝ። እኔ አላቅም ነበረ ለልጁ ስሰጠው ማለት ሄድና ቼንጅ ስታቱስ አድርግልኝ ለካ ካንስሏታል ምናምን ነገር እያለ ግን እኔ ማለት እጨርስላት አለው። እኔ ማለት አሁን ሲስተም ይከፍትልኝና እኔ ድጋሚ በራሴ አድርግላታለሁ እያለ የቀራማው ደግሞ እንዴት ነው የምጨርስላት? እኔ ማለት ዲስካውንት አስገባላታለሁ ያው ምናልባት ሊመጣ ይችላል በሚል እሱ የሚለው ማለት ነው የልጅቷን ወይም ብሯን መልስላት፣ ማለት ከነ ቅጣጡ አልኩት እኔ ከየት አምጠቼ ነው ማለት ቅጣጡ አስራ ሦስት ሺህ ሁለት መቶ ድርሃም የወሰደው ብር ማባረፍ ስንት እንደሆነ ከየት አምጠቼ ነው ይሁሉ ማለት እሱ በሱ አተሳሰብ አሁን እኔ እኔ ጨርስላታለሁ ቪዛው በእኔ ሥር ማለት ነው ዲስካውንት ለማቀራማ ሳሪ ደግሞ ቻርጃ ቻርጃ ይለማሪ ዋሻርጃ አሁን ግን አፉ አለ ምናምን የሚባለውስ? ታሚ የምን አፉ እናት ማለት ህልማቹ ላይ ነው የምታወሩት? የምን አፉ አፉ አንድ አመት እራሱ አልሞላው ካለቀ ኖ አፉ ምልክ የቀራማው ነው እኮ ነው። ሁላችንም ዱዓ እያደረግን ኢንሻአላህ፣ በአዲስ አመት በ2026 የዛ ምሕረት አዋጅ አንድ አመት ስላለፈው ምናልባት የድሮ ሲስተም ሊመለስ ይችላል። የድሮ ሲስተም ምንድነው? ቀራማ ያለባቸው ልጆች ዝም ብሎ ዲስካውንት ማድረግ ይችሉ ነበረ። ገባሽ? አስገብተሽ ለምሳሌ 8000 10000 ካለብሽ 1000 ትከፍያለሽ፣ 1500 ትከፍያለሽ። ይሄ የድሮ ሲስተም የነበረው። አሁን ከመረት አዋጅ ወዲሁ በቃ ያ ሲስተም ቆመ። ዲስካውንት የሚባል ነገር የለም። ገባሽ? አሁን እኛ የምንመኘው በአዲሱ በአዲሱ አመት ዓመት አንድ ዓመት ስለሚሞላው የመረታ አዋጅ ካለፈው ምናልባት ምናልባት ይሄ አዎ።